በስመ አብ በወልድ መንፈስ ቅዱስ አህዱ አምላክ አሚን። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለሁ እግዚአብሔር ይመስገን። እንኳን አደረሳችሁ አደረሰን ለሆሣዕና በአርያም አመታዊ በዓል። እንዴት ናችሁ? በዓል እንዴት ነበር? እንዴት እየሄደላችሁ ነው? በስደት በስራ ላይ እኛንም የድንግል ማርያም ልጅ ለሀገራችን ያብቃን፣ ስደታችንን በአጭር ይለውጥልን፣ የልባችንን መሻት ከኃጢአት በስተቀር ይፈጽምልን። ሀገራችን ኢትዮጵያን ሰላም፣ ፍቅር፣ አንድነትን ይደልልን። እኛም በሀገራችን በመቅደሳችን ቁመን የምናከብር የምንካበር ያድርግን። ሀገራችን ሰላም ሲሆን ነው እና እኛም ሰላም የምናገኘው። የሀገራችንን ሰላም መድኃኔዓለም የድንግል ማርያም ልጅ ይደልልን። ውድ ቤተሰቦች ሲጀምሩ ሼር ሰብስክራይብ ላይክ እያደረጋችሁ ጀምሩ። እስከ መጨረሻው ድረስ ቪዲዮውን ተከታተሉኝ። ኮሜንት አስተያየታችሁን በኮሜንት መስጫው ላይ ያስቀምጡልኝ። ዛሬ እንደ እግዚአብሔር ፍቃድ የምንመለከተው የአብይ ጾም ስምንተኛ ሳምንት ነው። ስምንተኛ ሳምንት የአብይ ጾም ምን ይባላል የሚለው እንደ እግዚአብሔር ፍቃድ አብረን እንመለከታለን። የአብይ ጾም ስምንተኛ ሳምንት ሆሣዕና አርያም በመባል ይታወቃል ወይም ይባላል ማለት ነው። ሆሣዕና በአርያም ማለት ምን ማለት ነው የሚለውን አብረን እናያለን። እንደ እግዚአብሔር ፈቃድ ሆሣዕና ማርያም ማለት ትርጓሜው አብረ ውስጥ ሲሆን አከመ አሁን አድን፣ እባክህን፣ አሁን አድን አሁንም ባርከን ማለት ነው። በዚህም ሳምንት ፍትሀትም የለም፣ መስቀልም መሳለም የለም። የጌታችንን መከራ ስቃይ ማየት እንጂ ስቃዩን እያነባን መስገድ መጸለይ ነው እንጂ ፍትሀትና እንትን የለም ማለት ነው። ትናንትና በሰፊው አይተነዋል እና ትናንትና የለቀኩ ቪዲዮ ላይ ግብታችሁ ማየት ትችላላችሁ። ዛሬ የምናየው ስለ ሆሳዕና ነው። ቅዱስ ያሬድም ይህንንም የደረሰው ድርሰትም ሌሎችም አባቶች ደርሰውታል። ጌታችንም መድኃኒታችን ኢየሱስ ክርስቶስን በአህያ ቁርንጫ ላይ ተቀምጦ ወደ ኢየሩሳሌም ገባ። የማቴዎስ ወንጌል ሃያ አንድ ያለው ቃል ላይ ታገኙታላችሁ። እዛ ላይ በሰፊው ማየት ትችላላችሁ። እንደ እግዚአብሔር ፍቃድ እዛ ላይ ግቡ፣ እናዩት ማለት ነው። ወደ ኢየሩሳሌም የቀረበው ወደ ደብረ ዘይትም ወደ ቤተ ዘኤልም ሲደርሱ ያን ጊዜ ኢየሱስም ከሊቀ መዛሙርቱ ሁለቱን ሊቀ መዛሙርቶችም ላካቸው፣ እንዲሁም አላቸው፣ በፊታችሁ ባለችበት መንደርም ሂዱና በዚያን ጊዜ የታሰረች አህያ የአህያ ሁርንጫ ታገኛላችሁ። እሷንም ፈታችሁ አንጡ። ሲጠይቋችሁም ጌታችን ፈልጓት ነውና ብላችሁ ንገሯቸው አላቸው። እነሱም ሄደው የአህያ ሆርንጫዋን ፈታው አመጡለት። ልብሳቸውንም እያነጠፉ ሌሎቹንም ቅጠሎች እየቆረጡ ሆሣዕና አርያም ብለው ይጮሁ ነበር። ይሄም ማለት ትንቢት ለመፈጸም ማለት ነው። ይህም ሁሉ አድርጎ ነበር። ለምን ወደ ኢየሩሳሌም ሄደ ስንል ኢየሩሳሌም ሄደውን እንመለከታለን። የወይራ ዛፍ፣ የተምር ዛፍ፣ የዘንባባ ዛፍም ቅርንጫፍ ወይም ዝንጣፊ ይዘው ነበረ። እነዚህ እንዲሁም እንግዲህ የብቻ እየብቻ እናያቸዋለን ማለት ነው። እንደ እግዚአብሔር ፍቃድ ዘንባባ ማለት ምን ማለት ነው? የዘንባባስ ቅርንጫፍስ ለምን ተያዘ የሚለውን አብረን እንመለከታለን። የዝንባባ ቅርንጫፍ ለምን ያዝ ነው? ዝንባባ እሷውም እሾሃማ ነው። አንተም የሀያ ላይ ድል ምልክት አለ ሲሉ ነው። ዝንባባውም አይ ዝንባባውንም እያነጠፉ ጌታችንን ተቃበሉት። ዝንባባም እሳትም ለብልቦ ይተዋል እንጂ አይጎዳውም። አንተም በህያውም አይም፣ አንተም ባህሪህም አይመረመርም ሲሉ ተቀበሉት። ዘንባባም ረጅም ነው፣ አንተም ባህሪህም ልዑል ነው እያሉ ተቀበሉት። የተምር ዛፍ ቅርንጫፍ ወይም ግንጣፊ ይዘው ቅጠል ማለት ነው። ተምርም ፍሬው አንድ ነው፣ አንተም በባህሪህ አንድ ነት ሲሉ ተቀበሉት። ተምርም ረጅም ነው፣ አንተም ልዑል ባህሪ ረጅም ነው ብለው ተቀበሉት። የተምር ፍሬ በሾህ የተከበበ ነው። የአንተም ምስጢር አንተም የተምር ዛፍን በሾህም የተከበበ ነው። የአንተም ምስጢርም አካላዊ አንተም አካላ አካላዊን ታልገለጽከው እሱ ራሱ ማንነቱን ካልገለጸው በስተቀር አይመረመርም ሲሉ ተቀበሉት። የወይራ ዛፍ ቅርንጫፍ። የወይራ ዛፍ ቅርንጫፍ ስንል ምን ማለት ነው የሚለውን እንመለከታለን። የወይራ ዛፍ ቅርንጫፍ ስንል አንተም ልዑል ባህሪ ነህ ሲሉት፣ ወይራም የመስዋዕትነት ይሆናል፣ አንተም መስዋዕት ትሆናለህ ብለው ተቀበሉት። ወይራም የወይራ ቅርንጫፍም የወይራ ዛፍም የመብራት ይሆናል፣ አንተም የዓለም ብርሃን ነ እያሉ ጌታችንን መድኃኒታችን ኢየሱስ ክርስቶስን ተቀበሉት። ልብሳቸውንስ ለምን ያነጥፋሉ? የሚለውንም አብረን እንመለከታለን። ልብሳቸውን የሚያነጥፉበት ምክንያት እንግዲህ ያነጠፉበት ምክንያት አንተም እንኳን የተቀመክባት የአህያ ሁርንጫ መሬት አትነካም ሲሉት ልብሳቸውን ያነጥፉ ነበር። የጽዮን ልጆችም አትፍሩ፣ እነሆ ጌታ በአህያ ሁርንጫ ላይ ተቀምጦ ይመጣልና ትንቢተ ዘካርያስ ምዘጠኝ ዘጠኝ ላይ ታገኙታላችሁ። እዛ ላይ ገብታችሁ በሰፊው ማየት ትችላላችሁ። የተጻፈውም የዘካርያስንም ትንቢት ምንፈጸም ነው። ከፊትና ከኋላም ያሉት ሆሳዕና አርያም እያሉ ይጮሁ ነበር። በዚህም ጊዜ እንኳን ሕፃናት ቀርቶ ድንጋዮችም ሆሳዕና አርያ ሆሳዕና አርያ ሆሳዕና አርያም እያሉ የቢታንያ ድንጋዮችም ይጮህ ነበር፣ እግዚአብሔር አምላክን የሚያመሰግኑት ነበር። በዚህም ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስም ወደ ኢየሩሳሌም መጣ በኢየሩሳሌም በሚገባበት ሰዓትም ጌታችን መድኃኒታችን ኢየሱስ ክርስቶስም በጣም አለቀሰ አዘነ ኢየሩሳሌምንም የሰላምሽ የሚያስፈልግሽ ምንድን ነው አውቆ ቢሆንም አልያት ጠላቶችሽም በዙሪያሽም ከበውሻል ያስጨንቁሻልም እያለ ረገማት ጌታችን መድኃኒታችን ኢየሱስ ክርስቶስም ወደ ኢየሩሳሌም ገባና ድህነቷን ሊገልጽባት ነው። ወደ እርሷም ተመለሰ። እርሷንም እንድት እራሷንም እንድትገዛ ነገራት። በመጀመሪያ ጊዜም በክብር ተቀመጠ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስን መጀመሪያ ሲቀበሉት በክብር ተቀበሉት፣ በክብር ተተቀበሉት። በኋላ ትንሽ ከቆዩ በኋላ መስቀል ላይ ሳቃሉት እንግዲህ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ምንም ባሰራው ኃጢአት እኛ የአዳም ልጆች በሰራ ነው ኃጢአት በሰራ ነው ስራ ጌታችን መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ እኛን ከፍ ያደረገብን ቀን እናለት ነው ማለት ነው። መስቀል ላይ እንሰቀለችው ማዕትም ወረደበት ሊገሉትም ሊያጠፉትም የመጀመሪያ ጊዜም በዚች ቀን ነበረ በሆሳዕና ቀን ማለት ነው። ሊገዱት ያሰቡት በሆሳዕና ቀን ነበረ፣ ግን ትእዛዙ እና ጊዜው ስላልደረሰ በሆሳዕና ቀን አይደለም ማለት ነው። ጌታችንን መድኃኒታችን ኢየሱስ ክርስቶስም በአህያ ውርንጫ ላይም ሆኖ ሶስት ጊዜ ኢየሩሳሌምን ዞራት። ይሄን የዞረበት ምክንያት ምሳሌ ምንድን ነው ስንል ታቦታቱም ከቤተ መቅደስም ሶስት ጊዜ ይዞር ነበር ይዞራል የዛ ምሳሌ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሶስት ጊዜ በአህያ ውርንጫ ላይ ሆኖ ዞረ ብለናል። ኢየሩሳሌም ታቦትም ወጥቶ ለሚዞራል ሚባል ከቤተ መቅደሱ ወጥቶ ለሚዞራ ሲባል የዛ ምሳሌ ነው ማለት ነው። ይህም ጌታችን መድኃኒታችን ኢየሱስ ክርስቶስም ሶስት ጊዜ የዞረበት ምክንያት የሰላምን ሰላምን አንድነትን ለመስበክ ነው። ሶስት ጊዜ የዞረበት ምክንያት ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በአህያ ላይ ለምን ተቀመጠ? ስንል በአህያ ላይ የተቀመጠበት ዘመኑ የሰላም የፍቅር፣ የአንድነት ነው ሲል ነው። እንግዲህ አህያን ውርድ ያርግን ነው እና የምናያት በቃ የወረደች ዝም ብላ ነው የምናያትና ያ አይደለም እሱም ራሱን ክብሩን ዝቅ እንዳደረገ ያክል ያንን ሲገልጽልን ነው ማለት ነው። ትልቅ አህያ ትልቁን አህያ ያልመረጠበት ምክንያት ላይ ስላይ እናያለን። ሁርንጫ ለምን በሁርንጫ አህያ ላይ ተቀመጠ የሚለውን ማለት ነው። ትልቁ አህያ ሸክም የለመደ ነው። የኦሬትም ምሳሌ ናት፣ የተለመደችም ናት። የአዳምም ምሳሌ ነው ስንል ነው። ሸክም የበዛበት ሸክም የለመደ ነው ትልቁ አህያ። ትንሿ ሁርንጫ ደግሞ ወንጌል ኢየሱስ ክርስቶስም የሰበከ ያስተማረበት የመሰረታት አዲሷ ሕግ ናት። በአህዛብም ምሳሌ ትመሰላለች ማለት ነው። እንግዲህ ውርንጫ ለምን በውርንጫ አህያ ላይ መጣ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስን ወንጌል ዝቅ ብሎ ራሱን ዝቅ አድርጎ እኛን ከፍ ያደረገበት ነው ማለት ነው። ትልቆቹ ሸክም የለመዱ ያ ያጋሚ መርግም ያመጣበት ነው ማለት ነው። እችም ትንሿ ሁርንጫ የአህዛብ ምሳሌ ነች ማለት ነው። ትመሰላለች በአህዛብም ትመሰላለች። ለምንድን ነው ስንልም ህግን የሚያውቁ ሲሆኑ እሷንም መርጫታለው ሲል ነው ጌታችን መድኃኒታችን ማለት ነው። ሸክም አለመደችም ሁርንጫይቱ የእመቤታችን የቅድስት ድንግል ማርያም ምሳሌ ናት ማለት ነው። እንግዲህ እንደ እግዚአብሔር ፍቃድ ይህን አይተናል፣ ይህን ተመልክተናል። ዛሬ ሆሣዕና ማርያም ብለን የምናከብረው ትልቅ በዓል ነው። በዚህ በዓል ውስጥ ትንሽ ትንሽ ተመልክተናልና የወይራ ዛፍ ለምን ይያዘል? የተምር ዛፍ የምን ይያዘል? የዝምባባ ዛፍ ቅርንጫፍ ለምን ይያዘል? የሚለውንም በትንሹ አይተናል። እንደ እግዚአብሔር ፍቃድ እግዚአብሔር ፈቅዶልን ይሄን ተመልክተናል። ለዛሬ ዓመት ደግሞ በሰላም በፍቅር በአንድነት በደስታ ለዛሬ ዓመት ያብቃን። ከነሞላ ቤተሰቦቻችን ሀገራችን ኢትዮጵያን ሰላም ያደርግልን እኛንም በሰላም በፍቅር በአንድነት በደስታ ለሀገራችን ያብቃን በሀገራችን ላይ ተረጋግተን የምንኖርበትን የምንከብርበትን የኛ ያለውን ባርኮ ቀዲሶ ይደለን። የድንግል ማርያም ልጅ ፍጻሜያችንን የሰው ልጅ ፍጻሜው ሲያምር ነውና ፍጻሜያችንን ያሳምርን። ጀማሪ ሳይሆን ፈጻሚ ያድርገን። ፍጻሜያችን ሲያምር ነውና ቀጣይ ላይ ደግሞ እንደ እግዚአብሔር ፍቃድ ሕማማት ምን ማለት ነው ብለን ከነገ ከሰኞ ጀምሮ ሕማማት ይገባል። ዛሬ ከሰዓት በኋላ ማለት ነው። እንግዲህ ዛሬ ከስድስት ሰዓት በኋላ ህማማት ይገባል። ያለ ምን ተባለ የሚለውን እንደ እግዚአብሔር ፈቃድ እንመለከታለን። የዛሬ ቆይታችን ይሄን ይመስል ነበረ። ስብሐት ለእግዚአብሔር ወለመስቀል። መስቀሉ